ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን በዛሬው የዜና ጥንቅራችን ሪፖርተር ጋዜጣ የምርጫ ቦርዱ ዝግጅት ምን እንደሚመስል፣ በተለያዩ የሀገሪቱ አካባቢዎች የተካሄዱ ያሉ ግጭቶች ባሉበት ሁኔታ ምርጫ ማካሄድ የሚያስችል ሁኔታ ስለመኖሩ፣ እንዲሁም በቦርዱ ላይ ስለሚነሱ የገለልተኝነት ጥያቄዎች በሚመለከት የኢትዮጵያ ምርጫ ቦርድ ሰብሳቢ ከሆኑት ወይዘሮ ሜላት ወርቅ ኃይሉ ጋር ቃለ መጠይቅ አድርገዋል። የቃለ መጠይቁን ሙሉ ቃል እንደሚከተለው አቅርበንላችኋል። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስካሁን ባለን መረጃ መሰረት ስራችንን እንዳናከናውን የሚያደርግ የጸጥታ ችግር ያለበት ክልል የለም ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ተናገሩ። የስራ ህይወታቸውን በጉምሩክ ኮሚሽን የጀመሩት ወይዘሮ ሜላት ወርቅ ኃይሉ በኮሚሽን የህግ ማስከበር በኦፕሬሽን መምሪያና በፍትሐ ብሔር ጉዳዮች ስራ ክፍል በኃላፊነት ጭምር አገልግለዋል። ከአዲስ አበባ ዩኒቨርሲቲ በህግ የመጀመሪያ ዲግሪ፣ ከሰላምና ደህንነት ጤና አይን ኢንስቲትዩት በሰላምና ደህንነት ሁለተኛ ዲግሪያቸውን አግኝተዋል። ከሃርቨርድ ዩኒቨርሲቲ በህዝብ አስተዳደር ሁለተኛ ዲግሪም ተቀብለዋል። የህዝብ ተወካዮች ምክር ቤት 9 ቀን 2016 ዓ ም ባካሄደው ስብሰባ ወይዘሮ ሜላት ወርቅ ኃይሉ አምስተኛው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሆኖ ተሹመዋል። ወይዘሮ ሜላት ወርቅ የቦርዱ ሰብሳቢ ሆኖ ከመሾማቸው በፊት ለሁለት ዓመታት የቦርዱ ስራ አስፈጻሚ ሆኖ ሰርተዋል። በ2018 ዓ ም የሚካሄደውን ሰባተኛውን ሀገራዊ ምርጫ በማስመልከት ቦርዱ ረቂቅ የጊዜ ሰሌዳ ይፋ ማድረጉ ይታወሳል። የቦርዱ ዝግጅት ምን እንደሚመስል፣ በተለያዩ የሀገሪቱ አካባቢዎች እየተካሄዱ ያሉ ግጭቶች ባሉበት ሁኔታ ምርጫ ማካሄድ የሚያስችል ሁኔታ ስለመኖሩ፣ እንዲሁም በቦርዱ ላይ የሚነሱ የገለልተኝነት ጥያቄዎችን በሚመለከት ወይዘሮ ሜላታ ወርቅ ከሪፖርተር ጋር ቆይታ አድርገዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ለማካሄድ ረቂቅ የጊዜ ሰሌዳ አዘጋጅተው ለውይይት ይፋ ማድረጉ ይታወቃል። ቦርዱ የጊዜ ሰሌዳ ከማዘጋጀት በተጨማሪ እያከናወናቸው ያሉ ዝግጅቶች ምንድናቸው ሲል ሪፖርተር ጥያቄ አቀርቦላቸው ነበር። ወይዘሮ ሜላታ ወርቅም እንዲህ ሲሉ ምላሽ ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ረቂቅ የጊዜ ሰሌዳ በማዘጋጀት የሚመለከታቸውን ባለድርሻ አካላት ለማወያየድ እቅድ ይዞ ጥቅምት 10 አስር ቀን 2018 ዓ ምህረት ከፖለቲካ ፓርቲዎች ጋር ውይይት አድርጎ ነበር። ከመራጮች ትምህርት አስተማሪ ድርጅቶች ጋር የሰርተፍኬት መስጠት ፕሮግራምና ውይይት አካሂደናል። በተጨማሪም ጥቅምት 17 ቀን 2018 ዓ ምህረት ከሚዲያዎችና ምርጫ ከሚታዘቡና የመራጮች ትምህርት ከሚሰጡ የሲቪል ማህበራት ድርጅቶች ጋር ውይይት አድርገናል። ቦርዱ የምርጫ ዝግጅቱን ማድረግ የጀመረው በቅርቡ ስላልሆነ በረቂቅ የጊዜ ሰሌዳው በዝርዝር ከተገለጹ ስራዎች በተጨማሪ ዝርዝር የምርጫ ዝግጅቶች እያደረገን ይገኛል ከ2016 ከአምስት ዓመተ ጀምሮ ዝግጅት እያደረግን የነበረ ሲሆን ከነዚህ ዝግጅቶች መካከል አንዱና ዋነኛ የሆነው የህግ ማሻሻል በመሆኑ 1162 ህዝባር 2017 አዋጅ አሻሽለናል። የተሻሻለውን አዋጅ ከጸደቀ በኋላ አዋጁን መሰረት ያደረጉ የአፈጻጸም መመሪያዎችን አዘጋጅተን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከሚመለከታቸው ባለድርሻ አካላት ጋር ውይይት አድርገናል። ይህ ብቻ ሳይሆን ለአፈጻጸም አስቸጋሪ የነበሩ መመሪያዎችን የማሻሻል ሂደት አሁንም እንደቀጠለ ነው። ሌላው ትልቁ ስራ የሰው ኃይል ነው። ይህን በተመለከተ በቅርንጫፍ ጽሕፈት ቤት እና ዋናው የቦርዱ መስሪያ ቤት ያልተሟሉ የስራ ክፍሎች የሰራተኞችን ቅጥር እያከናወንን እንገኛለን። ከቅጥር ስራ ጎን ለጎን የሰራተኞችን የአቅም ግንባታ ስራ ላይ ተከታታይ የሆኑ ስልጠናዎችን በማዘጋጀት እየሰራን ነው። በተለይም በ2016 ዓ ም ግማሽና በ2017 ዓ ም ሰራተኞችን ለምርጫ ዝግጅት ብቁ የሚያደርግ የአቅም ግንባታ ስልጠና ሰጥተናል። በተጨማሪም ምርጫ በሚካሄድበት ጊዜ ከዚህ ቀደም ሲሰሩ የነበሩ ስራዎች እንዴት ይሰሩ ነበር የሚለውን እንደ መማሪያ እየወሰድን ተመልክተናቸዋል። 2017 ዓ.ም ያደረግነው ትልቁ ነገር ወደ 365 ገጽ ያለው ሁሉም የቦርዱ ሰራተኛ ተሳታፊ የሆኑበት የምርጫ ኦፕሬሽን ማንዋል አዘጋጅተናል። ይህንን ማንም ሰው በኢትዮጵያ ብሔራዊ ምርጫ ቦርድ ስራ ቢጀምር የምርጫ ኦፕሬሽን ምንድን ነው የሚለውን በቀላሉ መረዳት እንዲችል የተዘጋጀ ነው። ይህ ከምርጫ ጋር ብቻ የተገናኘ ሳይሆን የተቋሙንም ቀጣይነት ከማረጋገጥ አኳያ ጠቃሚ የሆነ ሰነድ ነው። ሌላው የተለያዩ አይነት ቴክኖሎጂዎችን ለመላመድ ሞክረናል። ለምሳሌ የመራጮች መመዝገቢያ እና የምርጫ ጣቢያዎች ማስተዳደሪያ አዘጋጅተናል። ሰልጣኞች የሚመዘገቡበትን ሶፍትዌር አበልጽገናል። የፖለቲካ ፓርቲዎች አባሎቻቸውን መዝግበው የሚይዙበትና ፓርቲዎችና ቦርዱ የሚነጋገሩበት ሶፍትዌርም አበልጽገናል። በቅርቡ እየሰራን ያለነው ሌላኛው ቴክኖሎጂ ከታዛቢዎች ጋር የተገናኘ ሲሆን ታዛቢዎች ለምርጫ ታዛቢነት የሚያመለክቱበትና ሲስተሙ እራሱ ዋጃቸውን እንዲያገኙ ለማድረግ የተሰራ ነው። በአጠቃላይ በሰው ኃይል አቅርቦት፣ በሰነድ ዝግጅትና በቴክኖሎጂ ባከናወናቸው ስራዎች ለአሁኑ ምርጫ ሳይሆን ለቀጣይም ጭምር ሊረዱ በሚችሉ መንገድ ከፍተኛ ዝግጅት እያደረግን ነው። ሌላኛው ከሪፖርተር የቀረበ ካበላቸው ጥያቄ ደግሞ ቦርዱ ከዋናው መስሪያ ቤት በተጨማሪ በክልሎች ምን ያህል ጽህፈት ቤቶች አሉት፣ ከቅርንጫፍ ጽህፈት ቤቶች በተጨማሪ ለሰባተኛው ሀገራዊ ምርጫ ታሳቢ ተደርገው የተዘጋጁ ጊዜያዊ ጽህፈት ቤቶችስ ምን ያህል ናቸው የሚል ነበር። ወይዘሮ ሜላት ወርቅም በምላሻቸው እንደሚታወቀው ምርጫ ቦርድ በ12ቱም ክልሎችና በሁለቱ የከተማ አስተዳደሮች የነበሩት ቅርንጫፍ ጽህፈት ቤቶች 14 ሲሆኑ በአሁኑ ወቅት ይህንን ቁጥር ወደ 22 ከፍ አድርገነዋል። በኦሮሚያ አራት፣ በአማራ 3፣ በሶማሌ አንድ፣ በአጠቃላይ ስምንት ቅርንጫፍ ጽህፈት ቤት አቋቁመናል። እነዚህ ቅርንጫፍ ጽህፈት ቤቶችም በአዳማ፣ በጅማ፣ በሻሻመኔ፣ በባህር ዳር በጎንደርና በደሴ ከተሞች እንዲሁም በሶማሌ ክልል ነው የተቋቋሙት። በእርግጥም የአንዳንዶቹ የእድሳት ስራ ይቀረናል። እነዚህ ስራዎች በማጠናቀቅ ለሰባተኛው ሀገራዊ ምርጫ ወደ ስራ እናስገባቸዋለን ያልናቸው ናቸው። ለአዲሶቹ ቅርንጫፍ ጽህፈት ቤቶች የሚሆን የሰው ኃይል በተለይም ኃላፊዎችን በተመለከተ የቅጥር ሂደቱ እየተከናወነ ነው። ቁሳቁሱ ማሟላትን በሚመለከት በቅርንጫፍ ጽህፈት ቤት አስተባባሪ የሥራ ክፍል አማካሪ ግዢዎችን እየፈጸሙ ነው። እነዚህ ቅርንጫፍ ጽህፈት ቤቶች ሆኖ የሚቀጥሉ ናቸው። ለምርጫ ተብሎ በጊዜያዊነት የሚቋቋሙ የምርጫ ክልል ጽህፈት ቤቶች ከየካቲት ወር 2017 ዓ.ም ጀምሮ ከምርጫ ጣቢያ ዳሰሳ ከምንሰራው ጋር አብሮ የክልል መንግስታት የምርጫ ክልል ጽህፈት ቤቶች ሰጥተውን አደራጅተናል። ምርጫ የሚፈጸምበትና የመራጮች ምዝገባ የሚካሄድበት የምርጫ ጣቢያ ደግሞ በሂደት የሚከፈትና ቦርዱ ስራውን የሚቀጥልበት ሁኔታ ነው ያለው። ሌላኛው ከሪፖርተር የቀረበላቸው ጥያቄ ደግሞ ቦርዱ ያሻሻላቸው አዋጅና መመሪያዎች ለምርጫ ሂደቱ ምን ያህል አስፈላጊ ናቸው የሚል ነበር። ወይዘሮ ሜላት ወርቅ ለጥያቄው የሰጡት ምላሽ ምርጫ ቦርድ ሕግ ማሻሻል የጀመረው ከ2016 ዓ.ም አጓማሽ አጋማሽ ጀምሮ ነው። የፖለቲካ ፓርቲዎች በስምንት የተመረጡ ርዕሶች አንድ ፓርቲ ከሌላው ፓርቲ ጋር ውይይት አድርገው ነበር። ከዚህ ውይይት የተገኘ ግብዓት ነበር። ቦርዱ ከሳሽም ተከሳሽም ሆኖ ፍርድ ቤት ቀርቦ በሰበር ችሎት ውሳኔ የተሰጠባቸው ጉዳዮች ነበሩ። እነዚህን ሁሉ አጠቃሎ የመጡትን ግብዓቶች በመያ ምክንያት ማሻሻል የተጀመረው ሕግ ማሻሻል ቀላል ሂደት አይደለም። ረቂቁ ተዘጋጅቶ ውይይት አድርጎ ከባለ ድርሻ አካላት ግብዓቶችን ከተሰበሰበ በኋላ ለሕዝብ ተወካዮች ምክር ቤት ሚያዝያ ወር 2017 ዓ ም ነበር ያቀረብ ነው። ምክር ቤቱ ተመልክቶ ውሳኔ እስኪሰጥበት የሰኔ ወር ደረሰና ሙሉ በሙሉ የቀረበው ማሻሻያ ባይሆንም በጣም ወሳኝ የሆኑ ማሻሻያዎች ጸድቀዋል። ለምሳሌ ቴክኖሎጂ አጠቃቀም በአዋጅ ካልተደነገገ መጠቀም አንችልም ነበር። ስለዚህ ወሳኝ ነበር። ሁለተኛው የመራጮች ምዝገባ የተመለከተ የፋይዳ መታወቂያን ግዴታ ማድረግ በጣም አስፈላጊ ነበር። ሶስተኛው የሴቶችና የአካል ጉዳተኞች የድጋፍ ፊርማ ዝቅ ማስደረግ ነበር። ምክንያቱም ተዘዋውሮ በመሄድ ድጋፍ ለማግኘት እንደሌሎች ስለማይሳካላቸው የፊርማ ማሰባሰብ ቁጥር መቀነስ ተችሏል። የሴቶችና የአካል ጉዳተኞች ሳትፎ ቁጥር ለመጨመር በመገናኛ ብዙሀን ነጻ የአየር ሰዓት የሚያገኙበትን ማሻሻ ተካትቷል። በሌላ በኩል በተለይ የመንግስት ሰራተኞች በምርጫ መወዳደር በሚመለከት ለምሳሌ በአንድ ቤት ውስጥ ባል እየሰራ ሚስ ባሰራ ወይም በተቃራኒ ቢሆንና የመንግስት ሰራተኞች ከሆኑ ለምርጫ ቅስቀሳ ለማድረግ የዓመት ፈቃድ ይዘው ሲወጡ አንዳቸው ከሆኑ ቤተሰባቸውን የሚደግፉት ቅስቀሳውን ማድረግ አይችሉም ነበር በድሮ አዋጅ። ምክንያቱም ፍቃድ የሚሰጣቸው ያለ ክፍያ ነበር። አሁን ግን በክፍያ ፍቃድ ወስደው የመረጡን ቅስቀሳ አድርገው እንዲወዳደሩ ፈቅዷል። ሌላው የመንግስት ሰራተኞች የፓርቲ አባላት ሳይሆኑ የፓርቲ መዋጮው እየተባለ ከደሞዛቸው መቀነስ ነበር። ይህንን ዓይነት ቅነሳ ማንም የፖለቲካ ፓርቲ ማድረግ እንደማይችል በአዋጁ ክልከላ ተደርጓል። እነዚህ ዋና ዋናዎቹና በሰባተኛው ሀገራዊ ምርጫ ተግባራዊ ስለምናደርጋቸው የሚጠቅሙና ምርጫውን ፍትሃዊ፣ ገለልተኛ፣ ነጻና አካታች ሊያደ ደርጉ የሚችሉ ናቸው። ሪፖርተር፣ ሌላኛው ያነሳው ጥያቄው ደግሞ በቦርዱ እውቅና አግኝተው እየተንቀሳቀሱ ያሉ የፖለቲካ ፓርቲዎች ምን ያህል ናቸው? እነዚህ ፓርቲዎችስ ቦርዱ ለምርጫ እያደረጉት ካሉ የሰው ኃይል፣ የቅርንጫፍ ጽሕፈት ቤቶች ዝግጅትና ሌሎች ስራዎች በተጨማሪ ለሰባተኛው ሀገራዊ ምርጫ እያደረጉት ያለው ዝግጅት እንዴት ይገለጻል የሚል ነበር። ወይዘሮ ሜላት ወርቅም ለጥያቄው እንዲስሉ ምላሽ ሰጥተዋል። በትክክል ቁጥሩን መናገር ካላስቸገረኝ ወደ 65 የሚሆኑ ክልላዊ ሀገራዊ ፓርቲዎች አሉ። ቦርዱ ስራው እንደመሆኑ ከፓርቲዎች ጋር የማያቋርጥ የረጅም ጊዜ ግንኙነት አለው። ከምርጫ ዝግጅት አኳያ በእኛ በኩል አንዱና ዋነኛው የምርጫ ዝግጅት ብለን የምናምነው የፖለቲካ ፓርቲዎች ይዘውት የሚቀርቡት ፕሮግራሞች፣ ፖሊሲዎች በመሆናቸው መራጩ ሕዝብ ተረድቶ አንድ ፓርቲ ከሌላኛው ፓርቲ ለይቶ ይሄኛው ፓርቲ የተሻለ ነገር ይዞ ቀርበዋል፣ ይህንን እንምረጥ የሚሉበትን ፕሮግራም እንዲያዘጋጁ የሚያግዝና ያዘጋጁትን ፕሮግራም እንዴት ይተገብራሉ፣ ሀሳባቸውን ሐሳባቸውንስ እንዴት ያቀርባሉ በሚለው ላይ የስልጠና ፕሮግራም በማዘጋጀት ስልጠና ሰጥተናል። ከስልጠናው በተጨማሪ ጥቅምት 10 ቀን 2018 ዓ.ም ተመረጥ ውይይት ባደረግን ማግስት ከጥቅምት 11 ቀን 2018 ዓ.ም ጀምሮ እስከ ጥቅምት 14 ቀን 2018 ዓ.ም የቆየ በተለያዩ የተመረጡ ርዕሶች ላይ ያተኮረ ተኮረ 3 የፖለቲካ ፓርቲዎች እየቀረቡ ጠቃሚና ብዙዎችን እንደተማሩበት የገለጹልንን ክርክር አድርገዋል። በክርክር ሂደቱ ድምጽ የመስጠት ስርዓት ተካሂዶ በቦታው የነበሩ የፖለቲካ ፓርቲዎች የተሳተፉ ሲሆን አሸናፊ የተባለው ተከራካሪ ፓርቲ እውቅና አግኝቷል። እነዚህ ትልልቅ የምርጫ ሂደት ዝግጅቶች ናቸው ብለን እናስባለን። በሌላ በኩል ብዙ ጊዜ ፓርቲዎች የተሸገሩበት ያለውን የውስጥ ዲሞክራሲና ቅሬታ አፈታት በተመለከተ ቦርዱ ስልጠናዎችን አዘጋጅቶ ጣልቃ ሳይገባ ራሳቸው መተግበሪያ ደንብ እንዴት ይፈታሉ የሚለውን በሚመለከት ስልጠና ሰጥተናል። ለምርጫ ያዘጋጀነውን ቴክኖሎጂዎች በተመለከተ ግብዓት ወስደው በፕሮጀክት ጽህፈት ቤታቸው ተገኝተውና ተመልክተው ሐሳባቸውን ሰጥተው ተስማምተው ተቀብለውታል። እነዚህ ስራዎች ከምርጫ ዝግጅት ጋር የሚገናኙ በመሆናቸው ሲያደርጋቸው በእኛ እምነት ፓርቲዎቹ ለሂደቱ እየተዘጋጁ ነው ብለን እናስባለን። ምርጫ ከመካሄዱ በፊት የፖለቲካ ፓርቲዎች ጠቅላላ ጉባኤ ማካሄድ እንዳለባቸው ይታወቃል። እስካሁን ምን ያህል ፓርቲዎች ጠቅላላ ጉባኤያቸውን አካሂደዋል ሲል ሪፖርተር ለወይዘሮ ሜላት ወርቅ ያቀረበላቸው ሌላኛው ጥያቄ ነበር። ወይዘሮ ሜላት ወርቅም በአጭሩ እንዲህ ሲሉ መልሰዋል። ምን ያህል እንደሆነ ትክክለኛውን ቁጥር መናገር ይቸገር ይሆናል። ነገር ግን በስርዓቱ መሰረት በየሶስት ዓመቱ ጠቅላላ ጉባኤ ማካሄድ የሚጠበቅባቸው ሲሆን፣ በዚህ መሰረት አብዛኞቹ ጠቅላላ ጉባኤያቸውን አድርገዋል። ቦርዱም ታዛቢዎችን ልኮና ተመልክቶ ያጸደቀላቸው አሉ ለመጽደቅ በሂደት ላይ ያሉና ለስብሰባ ጥሪ ጠርተው ፕሮግራም ያስያዙም አሉ። ስለዚህ በአብዛኛው በሚባል ደረጃ የፖለቲካ ፓርቲዎች በሕግ ያለን መስፈርት አሟልተዋል። የቀሩትም በሂደት ያሟላሉ ብለን እናምናለን። ሌላኛው ሪፖርተር ያቀረበው ጥያቄ ደግሞ ከፖለቲካ ፓርቲዎችና ሌሎች ዝግጅቶች በተጨማሪ የምርጫ ሂደት ከጸጥታ ሁኔታ ጋር የተያያዘ ነው። ከዋናው የድምፅ መስጫ ቀን ባለፈ ማህበረሰቡን ማስተማር፣ ቅስቀሳ ማድረግ፣ ታች ያለው ማህበረሰብ የመድረስ ስራ ከጸጥታ ጋር የተሳሰረ ነው። በተለይም ጸጥታ ችግር ባሉበት አካባቢዎች እነዚህን ስራዎች ለማከናወንና ምርጫ ለማካሄድ የሚያስችል ሁኔታ አለ ወይ የሚል ነበር። ወይዘሮ ሜላት ወርቅን በምላሻቸው ሰላማዊ ሁኔታ ከሌለ ምርጫ ማከናወን አስቸጋሪ ነው። በዚህም የጸጥታ ጉዳይ የቦርዱ ትልቅ ትኩረት ነው። ምክንያቱም መራጩ በሰላም መግባት አለበት። የምርጫ አስፈጻሚዎችም ስራቸውን በሰላማዊ ሁኔታ ማከናወን አለባቸው። የፖለቲካ ፓርቲዎች እንደተገለጸው መንቀሳቀስ አለባቸው። የሲቪል ማህበረሰብ ድርጅቶችም በሰላማዊ ሁኔታ ማስተማር አለባቸው። እነዚህን ሁኔታዎች ስንመለከት ወሳኝ ጉዳይ መሆኑን እንገነዘባለን። ስለዚህ በቦርዱ በኩል ጉዳዩን በሚመለከት እያደረግነው ያለው ከክልሎች የጸጥታ ሁኔታዎችን የሚገልጽ ማስረጃ በአረንጓዴ፣ በቀይና በቢጫ አድርገው እንዲሰጡን እንጠይቃለን። አረንጓዴ ማለት የጸጥታ ችግር የለበትም፣ ቢጫው ትንሽ ትኩረት የሚጠይቅ ሲሆን፣ ቀይ የሚባለው አካባቢው ለምርጫ ሂደት አስቸጋሪ አስቸጋሪ ነው የሚለውን የሚገልጽ ነው። ስለዚህ ይህን መረጃ መሰረት አድርገን ነው እቅዶቻችንና ፕሮግራሞቻችን የምናወጣው እንጂ እንዲሁ ዝም ብለን ሰላም አለ የለም በሚል አይደለም። በተጨማሪም መረጃዎቹን በክልል ብቻ ሳይሆን በምርጫ ክልልና በምርጫ ጣቢያዎቻችን እየተከታተልን የክትትል ስራ እናከናውናለን። እስካሁን ክልሎች በሰጡ መረጃ በአንድ ክልል ውስጥ ሶስቱም አይነት ሁኔታዎች የተያዘ አለ፣ ቀዩ የሚበዛበት አለ፣ በተቃራኒው ያሉ ሁኔታዎችም ያሉበት ክልልም አለ። ስለዚህ ይህንን መሰረት አድርገን ቦርዱ የትኛው አካባቢ ተንቀሳቅሶ ስራውን መስራት ይችላል የሚለውን ይገመግማል። የፖለቲካ ፓርቲዎች የሲቪል ማህበረሰብ ድርጅቶችና ቦርዱ በሶስትዮሽ የሚያዋቅራቸውን የቁጥጥር ስራ የሚያከናውኑ ውብዶች እየተመለከተ አስቻይ ሁኔታ መኖሩን ሲያረጋግጥ ነው የምርጫ ሂደቱ የሚካሄደው። ከዚህ አኳያ አሁን ባለንበት ሁኔታ ለዝግጅት የሚበቁ መረጃዎች አሉን። እነዛን መረጃዎች ዘነው ዝግጅት እያደረግን ያለ ነው። ነገር ግን የጸጥታ ሁኔታውን መከታተል ቀጣይነት ያለው ስራ በመሆኑና አስቻይ ሁኔታ መኖሩን የማረጋገጥ ስራ ስለሚጠይቅ ያንን እየሰራን እንሄዳለን። ሪፖርተር ለወይዘሮ ሜላት ወርቅ ያቀረበላቸው ሌላኛው ጥያቄ ደግሞ ክልሎች እስካሁን በላኩላችሁ የጸጥታ ሁኔታ የሚያመለክቱ መረጃዎች መሰረት ቦርዱ በአሁኑ ወቅት እያከናወናቸው ላሉ ዝግጅቶች እንቅፋት የሚሆን ጸጥታ ሁኔታ ውስጥ የሚገኝ ክልል አለ ወይ የሚል ነበር። ወይዘሮ ሜላት ወርቅ የሰጡትን ምላሽ እስካሁን ባለን መረጃ ስራችንን እንዳናከናውን የሚያደርግ የጸጥታ ችግር ያለበት ክልል የለም። ለምሳሌ ለመጥቀስ ምንም እንኳን የተወሰኑ ያልሄድንባቸውና መረጃ ጠይቀን ያላኩልን ክልሎች ቢኖሩም የምርጫ አስፈጻሚዎቻችን ከየካቲት ወር 2018 ዓ ም ጀምሮ ወደ 30ሺ የሚጠጉ የምርጫ ጣቢያዎች ተንቀሳቅሰው ስራቸውን አከናውነዋል። መረጃዎችን ያላኩልን ክልሎች ሲልኩልን ተንቀሳቅሰን የምንሰራ ሲሆን፣ አሁን ባለን መረጃ ግን ስራችንን መስራት የማንችልበት ሁኔታ ውስጥ ያለ ክልል የለም። ሌላኛው ለወይዘሮ ሜላት ወርቅ ሪፖርተር ያቀረበላቸው ጥያቄ ደግሞ ቦርዱ ወደፊት የሚሰበስባቸው መረጃዎች ቢኖሩም አሁን በእጃችሁ ባሉ መረጃዎች መሰረት አጠቃላይ የሀገሪቱ አካባቢ ምርጫ ለማካሄድ የማያስችል ሁኔታ ሊኖር ይችላል ብላችሁ የለያችሁት አካባቢ አለ ወይ የሚል ነበር። ወይዘሮ ሜላት ወርቅም ለቀረበላቸው ጥያቄ እንዲህ ሲሉ መልሰዋል። አሁን ባለንበት ወቅት ይህንን ማለት አስቸጋሪ ነው። ምክንያቱም ጊዜው ገና ነው። የጊዜው ሰሌዳውን እንኳን በረቂቅ ደረጃ ነው ውይይት እያደረግንበት ያለው። ምንም እንኳን ቦርዱ የራሱን ዝግጅት ቢያደርግም እንደሚታወቀው እስከ ግንቦት ወር ቢያንስ ስድስት እና ሰባት ወራት አሉ። በዚህ ጊዜ ውስጥ ብዙ ተለዋዋጭ ሁኔታዎች ሊኖሩ ስለሚችሉ እነዚህ ቦታ ምርጫ ማድረግ አንችልም ብለን አንወስንም። የሀገራዊ ምክክር ኮሚሽን በ2018 ዓ ም ዋናውና ሀገራዊ ጉባኤ እንደሚያካሂድ ነገር ግን ቀኑ መቼ ሊሆን እንደሚችል እርግጠኛ መሆን እንዳልቻለ ገልጿል። ከዚህ ጋር ተያይዞ ምርጫው ከምክክሩ በኋላ ቢሆን የተሻለና ውጤታማ ይሆናል የሚል ሀሳብ የሚያነሱ አሉ። ቦርዱ ይህንን በሚመለከት ከኮሚሽኑ ጋር በጋራ የሚያከናውናቸው ተግባራት ካሉ ቢገልጹልን፣ ከኮሚሽኑ ጋር ባላችሁ ግንኙነት ይህንን ጉዳይ በማንሳት ተነጋግራችሁበታል ወይ የሚለው ሌላኛው ከሪፖርተር የቀረበላቸው ጥያቄ ነበር። ወይዘሮ ሜላት ወርቅም ለተጠየቁት ጥያቄ አጠር ያለመልስ ሰጥተዋል። ሀገራዊ ምክክር ኮሚሽን ጋር እራሳቸውን እንደቻሉ ሁለት ተቋማት በቅርበት አብረን ነው የምንሰራው። አብረን መስራት በሚያስችሉ ጉዳዮች ላይ አብረን ብንሰራም ነገር ግን በህግ በተሰጠን መሰረት የየራሳችንን ኃላፊነት ስላለን የምንገዛው በዚያ ነው የቦርዱ ኃላፊነት በየአምስት ዓመቱ አንዴ በህገ መንግስቱ እንደተቀመጠው ምርጫ ማካሄድ ነው ስለዚህ በ2013 አመተ ምህረት ምርጫ ተካሂዷል በ2018 አመተ ምህረት ደግሞ ይካሄዳል ስለዚህ ቦርዱ ይህንን ፕሮግራም ይዞ በዝግጅት ላይ ነው ያለው ስራችንን በዚህ መሰረት እንቀጥላለን ሀገራዊ ምክክር ኮሚሽኑም በአዋጅ በተሰጠው ኃላፊነትና ጊዜ ስራው ያካሂዳል የት ላይ ተገናኝተን የትኛው ይቅደም የትኛው አይቅደም የሚለውን ቦርዱ የሚወስነው ሳይሆን ሌላ አካል የሚወስነው ነው ስለዚህ ይህ ቢደረግ ጥሩ ነው ይሄኛው ባይደረግ ጥሩ ነው የሚለውን መግለጽ እንቸገራለን ነገር ግን በተሰጠን ኃላፊነት ስራችንን እየሰራን ነው ሪፖርተር ሌላኛው ያነሳው ጥያቄ ደግሞ በስድስተኛው ዙር ምርጫ ባልተካሄደበት የትግራይ ክልል ያላችሁ እንቅስቃሴ ምን ይመስላል? ጸጥታና ሌሎች ጉዳዮችን በሚመለከት መረጃ ጠይቃችሁ የላኩላችሁ ክልሎች መኖራቸውን ተናግረዋል። ከትግራይ ክልልስ መረጃ አግኝታችኋል? የሚል ነበር። ወይዘሮ ሜላት ወርቅም የሰጡት ምላሽ በትግራይ ክልል እንደ ማንኛውም የኢትዮጵያ ክልል ምርጫ እናደርጋለን ብለን በዝግጅት ላይ ነው ያለ ነው። ይህን ስናደርግ አሁን ሳይሆን ከ2017 ዓ ም ጀምሮ ቅርንጫፍ ጽህፈት ቤታችንን ከማደራጀት ትምህርት ከመስጠትና አቅም ከመገንባት አኳያ እየሰራን እንገኛለን። በተጨማሪም በትግራይ ክልል በቅርብ ጊዜም ቢሆን አራት እና አምስት የፖለቲካ ፓርቲዎች እየመጡ ነው፣ ጊዜያዊ ፍቃድ የተሰጣቸው ጊዜያዊ ፍቃዳቸውን ተጠቅመው መስራች ጉባኤያቸውን አድርገው የቦርዱን ሰርተፊኬት እየጠበቁ ያሉ አሉ። ስለዚህ በማንኛውም ክልል እንደሚንቀሳቀሱ የፖለቲካ ፓርቲዎች ዝግጅት የሚያደርጉ ነው የሚሆነው። መረጃም በተመለከተ ለጊዜያዊ አስተዳደሩ መረጃዎችን እንዲልኩልን ወደ ሁሉም ክልል የላክነውን አይነት የመረጃ ስጡን ጥያቄ ልከን ምላሽ እስኪሰጡን እየጠበቅን ነው። ምላሽ እንደሰጡን መረጃውን መሰረት አድርገን የራሳችን ፕሮግራም የምናዘጋጅ ይሆናል። እንደሚታወቀው ትግራይ ክልልን ጨምሮ በተለያዩ የሀገሪቱ አካባቢዎች በሚሊዮን የሚቆጠሩ የሀገር ውስጥ ተፈናቃዮች አሉ። እነዚህን ዜጎች በምርጫ ሂደት እንዲሳተፉ በተለይ ትኩረት ሰጥታችሁ ምን እየሰራችሁ ነው ሲል ሪፖርተር ለወይዘሮ ሜላት ወርቅ ጥያቄ አቅርቧል። ወይዘሮ ሜላት ወርቅም ለቀረበላቸው ጥያቄ አብራርተው መልሰዋል። ትልቅ የአካታችነት ጥያቄ ከሚነሳበት ጉዳይ አንዱ የሀገር ውስጥ ተፈናቃዮች ጉዳይ ነው። ቦርዱ በአሁኑ ወቅት መረጃዎችን እያጣራ ነው። በእያንዳንዱ ክልል አሉን የሚሏቸውን የሀገር ውስጥ ተፈናቃዮች ቁጥር፣ እድሜያቸውን ለመምረጥ የደረሱ ምን ያህሉ እንደሆኑ አካባቢ ተፈናቅለው እንደመጡና በተፈናቃይ ካምፖች ምን ያህሉ እንደቆዩ የሚገልጽ መረጃ ማሰባሰቢያ ቅጽ አዘጋጅተን ለሁሉም ክልሎች ልከናል። በዓለም አቀፉ የስደተኞች ድርጅት በኩልም ተመሳሳይ መረጃ ስለሚኖርና ለክልሎቹ የተላከውን መረጃ ማጣራትም አስፈላጊ በመሆኑ እሱንም ጠይቀናል። እነዚህን መረጃዎች ካገኘም በኋላ የጸጥታውን ሁኔታ ቦርዱ በራሱ እንደሚያጣራው ሁሉ በአካል አሉ የተባሉትን ቦታዎች በመገኘት የክትትል ስራ እንሰራለን። እነዚህ ተፈናቃዮች እስከዛሬ በመራጭነት ነበር የሚሳተፉት። ከዚህ ይልቅ ፓርቲዎች ወደ ፖለቲካ ምህዳሩ በመራጭ እጩነት እንዲያመጧቸው እየሰራን ነው ያለ ነው። የ2013 ዓ.ም ምርጫ በምን ያህል የሀገር ውስጥ ተፈናቂዎች ካምፕ ውስጥ ተካሄደ? ምርጫ ውስጥ እንዳይሳተፉ የሚያደርጋቸው ችግሮች ምንድን ናቸው? የሚል የፖሊሲ ገለጻና ምክረ ሐሳብ ጥናት በማካሄድ አግኝተናል። ይህን ጥናት መሰረት አድርገን እንደ ፖለቲካ ፓርቲዎችና የሲቪል ማህበራት ድርጅቶች ካሉ ባለድርሻ አካላት ጋር በመነጋገር እነዚህን የሀገር ውስጥ ተፈናቂዎች ወደ ምርጫ እንዲመጡ የራሳችንን ጥረት እያደረግን ነው። ስለዚህ በአሁኑ ወቅት የት አካባቢ ካምፕ አለ፣ በሴት በወንድና በአካል ጉዳተኞች ብለን መረጃዎችን እየሰበሰብን ነው። ሪፖርተር ለወይዘሮ ሜላት ወርቅ ያነሳው ሌላኛው ጥያቄ ደግሞ ምርጫ ቦርድ ሲነሳ በፖለቲካ ምህዳር ውስጥ ካለው ከፍተኛ ተጽዕኖ ፈጣሪነት አኳያ የቦርዱና የሰብሳቢዎቹ ገለልተኝነት የሚመለከት ጥያቄ በተደጋጋሚ ይነሳል። በምርጫ 2018 ጭምር ይህ ጥያቄ አብሮ ይነሳና እንደ ቦርድ ሰብሳቢ ለዚህ ስጋት አዘል ጥያቄ ምላሻው ምንድን ነው የሚል ነበር። ወይዘሮ ሜላት ወርቅን በምላሻቸው ይህ ጥያቄ በአብዛኛው ግምታዊ ከሆነ መነሻ የሚመነጭ ነው። እኔን ጨምሮ አሁን ያሉ የቦርድ አባላት ገለልተኝነታቸው ተረጋግጦ ነው እዚህ ኃላፊነት ላይ የተቀመጠ ነው። አንድ ግለሰብም ሆነ ተቋም ገለልተኛ አይደለም ሊባል የሚችለው ለማስረጃ መሆን አለበት እንጂ በጥቅሉ ገለልተኛ አይደለም ብሎ መነሳት ልክ አይደለም። ምን ስላደረጉ ነው ብሎ መነሳት ያስፈልጋል። ቦርዱ በሕግ ሲቋቋም ገለልተኝነቱን ለማስጠበቅ ለኢትዮጵያ ሕዝብ ቃል ገብቶ ነው ይህንን ኃላፊነት የወሰደው። ምርጫ ቦርድ የሲቪል ማህበረሰብ ድርጅቶችን ጨምሮ የፖለቲካ ፓርቲዎችንም ያስተዳድራል። ስለዚህ ለምሳሌ ለፖለቲካ ፓርቲዎች በምንሰጣቸው ውሳኔ ቅር የተሰኘ ወገን ከአንደኛው ሊለጥፈን ይችላል። ይህ የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ ሳይሆን በየትኛውም ዓለም የሚገኝ የምርጫ ቦርድ ሁልጊዜም እንዲህ አይነት ጥያቄ ሲነሳበት እንሰማለን። ለእኛ ግን ዋናው ነገር የተቋቋምንበት ኃላፊነት አለ። ያንን ኃላፊነቱንም በህግ ነው ማረጋገጥ የምንችለው። በተሰጠን ስልጣን መሰረት ለአንድ ወገን ሳናዳላ ህጉን ብቻ እየተረጎም መስራት ስርሽል ነው። ገለልተኝነትን ማረጋገጥ የምችለው በቦርዱ ውሳኔ ደስ የተሰኘ ገለልተኛ የሆነ ተቋም ነው ብሎ ያደንቀው ይችላል። በውሳኔው ያዘነና የተበሳጨ ገለልተኛ አይደለም ይላል። እና ይህንን ጥያቄ የሚያነሱ አካላት ቦርዱ ምን ስላደረገ ነው ገለልተኛ አይደለም የሚሉት? ገለልተኛ የሚሉ አካላትስ ምን ስላደረገ ነው የሚለውን መመለስ ያስፈልጋል። በጥቁርና በነጭ ተጽፎ የተሰጠን ህግ ይህንን ህግ እኔ ወይም ሌላ የቦርድ አባላት እንደፈለግን ማድረግ አንችልም። ስለዚህ ህጉን በውሳኔዎቻችንና በተቋሙ ሰራተኞች ላይ እያሳየን ነው። ለምሳሌ ምርጫ ቦርድ ሰራተኛ ሲቀጥር የማህበራዊ ሚዲያ አጠቃቀሙን ከመፈተሽ አንስቶ ከማንኛውም የፖለቲካ ተጽዕኖ ነፃ መሆኑን አረጋግጠን ነው የምንቀጥረው። ስለዚህ በእነዚህ ሂደቶች ጭምር ነው ገለልተኝነትን እያረጋገጥን የምንገኘው። በሰጠነው ውሳኔ ልክ አይደለም የሚል ካለ ወደ ፍርድ ቤት በመሄድ መሟገት ይችላል። ፍርድ ቤት ከወሰነብን ውሳኔውን ተግባራዊ እናደርጋለን።